እንዲ ናችሁ? ጠማማችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር መስገን። የኔ ምርጦች የኔ ምርጥ ምርጦች፣ ለዚ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ይዤላችሁ የመጣሁት ነገር አብርሽና እርታዬ እንኳን ደሳላችሁ የልጅ እናት የልጅ አባት ሆነዋል ማለት ነው። ደስታችሁ ደስታችን ነው። የሰው ልጅ እንግዲህ ጥሮ ግሮ በቃ ብዙ ነገሮችን አልፎ እዚህ ደረጃ ሲደርስ በጣም ደስ ይላል። ፈጣሪ ደግሞ እንግዲህ በልጅ ባርኳቸዋል ማለት ነው። ሩታዬ በሰላም ተገላገኝ ነው የምለው፣ መጨረሻሽን ያሳምርልሽ። እንደዛ ነው የሚባለው ቤተሰብ ምርቃት። እኔ ብዙ ምርቃት አልችልም፣ ይቅርታ አርግሎኝና እና በጣም ደስ ይላል። የእውነት እኔ በጣም ደስ ብሎኛል። እንደስታችሁ ደስታችን ነው። እርግጠኛ ነኝ የሰው ደስታ መቼም የማያስደስተው ሰው ሴጣን ነው ብዬ ነው የማስበው። ሴጣን ሰው ሲደሰት አይወድም እና ሴጣን ብቻ ነው የማይደሰተው። በእነዚህ ልጆች ብዙ ቻሌንጅ አልፈዋልና እዚህ ደረጃ ሲደርሱ ደግሞ ፈጣሪ ፈቅዶ ደግሞ በልጅ ሲባርካችሁ በጣም ከዚህ የበለጠ ደስታ የለም የሆነ ነው የምላችሁና እንግዲህ ትናንትና ቪዲዮ ተለቆ ነበረ። አብርሻ አላመነም ፕራንክ ነው ብሎ ከዚህ በፊትም ተደጋጋሚ ፕራንክ ስለተደረገ እና እኔ ሟም ነው ሐኪም ቤት ስንሄድ ነው ብሎ እንግዲህ ሐኪም ቤት ሄደው ተመርምረው ውጤቱ ጽንስ እንዳለ ምናምን አሳይቷል ማለት ነው። እና አብርሽ በጣም ተደስቷል። ከዚህ በኋላ አባት ነኝ፣ ከዚህ በኋላ መዝለል ምናምን የለም እያለ ነበረ። በነገራችን ላይ ማለት ነው ትዳር ስትይዙ፣ ልጅ ስትወልዱ እና ሲንግል በሆናችሁበት ጊዜ አንድ አይደለም፣ በጣም ልዩነት አለው ማለት ነው ትዳር የሆነ ከብዙ ነገር ይቆጥባችኋል። ብቻ ከብዙ ነገር የምትሰበሰቡበት ነገር ነው እና በጣም ደስ ይላል። እውነት በጣም ደስ የሚለው በዛ ላይ ደግሞ ልጅ ሲመጣ ልጅ በልጅነት እነዚህ ልጆች እንግዲህ ወጣት ናቸው። በወጣትነት እድሜያቸው ደግሞ በልጅ ሲባረኩ ምን ያክል ደስ ይላል። ከዚህ በላይ ደስታ አለ እንዴ? እውነት ደስታ የለምና እንኳን ደስ አላችሁ። ተመልካች ደግሞ አሉ ተመልካቾች የእነሱ ተመልካቾች ደግሞ የእነሱን ደስታ የምጠብቁ በጣም የምትጓጉ ልጆች አንድ ላይ እንዲሆኑ በተለይ ማለት ነው አንድ ላይ አብርሽና ሩታን እንዲሆኑ በጉጉት የምጠብቁ ልጆች አላችሁ። እናንተም እንኳን ደስ አላችሁ፣ ቤተሰቦቻቸው ሁላችሁም። እውነት ደስ ይላል እኮ የሰው ተደስቶ ማየት

አነጣጥሮ አጥሮ ተኩሶ ሲያስረግዝ እንዴት ደስ ይላል መሰላችሁ። ደግሞ ታውቃላችሁ የእነሱ ፍቅር በጣም ብዙ ጣውረዶች የበዙበት ፍቅር ነበረ። የአብርሽና የሩታ ፍቅር እንደው በቃ ይሄ ነገር ይቀጥላል የማትሉት ጉዳይ ነበር። አንዱ ሲባል አንዱ አንዱ ሲባል አንዱ በጣም ብዙ ነገርና እና አንዳንድ ጊዜ ፈተና የበዛበት ህይወት ማለት ነው ይሳካል ነው የምላችሁ። እናንተ ቀኔ ተስፋ አለኝ፣ ተስፋ አደረግኩ በእነዚህ ልጆች ማለት ነው። ጥንካሬ፣ ብርታት፣ ተስፋ ለመቁረጥ አስባችኋል። አንዱን ሲሉት አንዱ በዛ፣ ሲሉት ቤተሰብ ይገባል፣ በዛ ሲሉት የሆነ እህት ወንድም ይገባል፣ በዛ ሲሉት ሌላ ሰው ይገባል በመሀላቸው። የሆነ የአብርሽና የሩታ ፍቅር ግራ የሚያጋባ ፍቅር ነበር። በጣም ብዙ እንትን አወዛጋቢ ያለውና እንደዚህ ደግሞ ሲሆን፣ ዋው ምንም በጣም በስላል ያስበላል፣ ያስበላል። እንግዲህ ሰርግ አልበራንም አልበላንም፣ ክርስትና እናበላለን። ያው ያቀላቸው ዘጠኝ ወር አይደለም ዘጠኝ ወር ነው የሚፈጀው ለምታ ደግሞ ብዙ ነገር ውስጥ ነበረና እግዚአብሔር ስለፈቀደ ነው። አሁን ላይ እንደዚ ነገሮች ምናምን ብላቸው መጠንቀቅ ጥሩ ነው። በነገራችን ላይ ከብዙ ነገር መጠንቀቅ አለብሽ እናቴ። አንዳንዶቹ እርጉዝ ሲሆኑ የማይደረግ ነገር አለ። ከምታደርጉት ነገርም ቆጠብ በሉ። ካልጋው ስራ ራሱ መቆጠብ አለባችሁ። ከስንት ጊዜ እስከ ስንት ጊዜ መደረግ እንዳለበት ጠይቁ እናንተ ሁነ ነው፣ ያረገዙትን የወለዱትን ማለት ነው። እኔ አልቀመስኩም ገና፣ ልቀመስ ማለትን አልችልም፣ ግን ሲባል እሰማለሁ። ከመቼት ከመቼ እንደሚደረግ ጥንሱ ሲያደግ ነው። አሁን ላይ እኮ ገና ነው እኮ ገና ነው። አሁን ደም ነው ደም፣ ከዛ ቀስቀስ እያለ የሆነ ነገር የሆነ ነገር አለው። እንደዛ እንደዛ ይሆናል ማለት ነው እና ምን መሰላቸው? አሁን ላይ መደረግ ያለ ብዙ ነገር አለ። ወደፊት ወደፊት እንዴት መተኛት እንዳለብሽ ከማዘር አቤት። አሁን በቃ ቤተሰብ እንዳለ በቃ ሰርጉ አሁን ከክርስትናው ጋር የሚሆነው እርስ ለብሽ ንርካየሰር ክርስትናው አንድ ላይ ነው። የኢትዮጵያ ሰርክ የምጠብቋላችሁ አይደለም ማለት ነው። እንበላለን እሱን ገብተናገር ዱባይ ያው ለመሄድ አልቻልንም። የሰርጉን የክርስትና ሰርጉን ግን አንድ ላይ እንበያለን። የደስ ደስ ዛሬ እራታዞልኝ እኛ ቤት ራሱ ደስታለ። በነገራችን ግን ዛሬ ደስታለ እና የደስ ደስ እራታዞ ማለት ነው ቆም ገራል እንደዛ ላይ ደግሞ አሁን በጣም የምወዳቸው እና የማደንቃቸው ድረስ ደግሞ አረገዙ። ታስባችሁት ትልቅ ደስታ። ይህን ለማዳም ራሱ ደስታ ትወስዶኛል። ቁም ነገር ማለት ነው። ከምላችሁ በላይ ለኔ እንደሆነልኝ ነው የተሰማኝ ማለት ነው እና እንደዛ ነው ነው